አምባሰል ከአራት በላይ አውደ ውጊያዎች ተካሂደዋል። ጨፌ፣ ውጫሌ፣ ጭሳ ውርጌሳ ከባድ ትንቅንቅ ሲካሄድ ውሏል። ውርጌሳ ከተማ ዳግም በፋኖ ኃይሎች ነፃ ወታለች። በአምባሰል ተራሮች በመድፍ የታጀበ ከባድ ውጊያ ቀጥሏል። ከላላ ላይም አፍላ ውጊያ ተቀስቅሷል። የጎንደርና ወሎ አዋሳኝ ቀጠናዎች ደግሞ በፋኖ ኃይሎች ቁጥጥር ስር ገብተዋል። ጨጮሆ፣ ዘቢጥ፣ ገረገራና ፍላቂትን ጨምሮ ዙሪያውን ያለውን የግንባር መረጃ በቀዳሚው ዜና ወጃችን ይዘነዋል። ቀጥታ ከግንባር ይቀርባል። የኢትዮጵያን አንጥሮ ሀብት ለጦርነት ፖሊሲ ማስፈጸሚያው በመዋል ላይ የሚገኘው የብልጽግናው አገዛዝ ባለፉት 24 ሰዓታት ብቻ 20 የድሮን ጥቃቶችን ማድረሱ ታውቋል። ይህ ዜና አየር ላይ እየዋለ ባለበት ሰዓት ጥቃቱን ሊጨምር ቢችልም፣ ያለፉት 24 ሰዓት 20 የድሮን ጥቃቶችን የተመለከተ የግንባር መረጃ ይዘናል። ከሰሞኑ በአራት ኪሎ የተካሄደው ወታደራዊ ስብሰባ ጂኦ ፖለቲካዊ ዓላማና ተልኮ ያለው ስለመሆኑ ተጠቁሟል። በሚስጥር የተያዘውን ይህን ወታደራዊ ስብሰባ በተመለከተ ከይፋዊ መረጃዎች ጋር አያይዘን ያሰናዳ ነው። የመረጃ ትንታኔ ሰዓቱን ጠብቆ ወደ እናንተ ይደርሳል። በዘመናዊው ዓለም የጦርነት ታሪክ በውጊያ መሃል ቆስለው የሚያዙ ተዋጊዎች ሰብአዊ ክብራቸው እንዲጠበቅ ዓለም አቀፍ የጦርነት ሕጉ ያስገድዳል። እንዲያም ሆኖ የጦር ወንጀለኛው የብልጽግና አገዛዝ ከሞት የከፋ በደል በየትኛውም የዓለማችን ጦርነት ባልታየ ሁኔታ ቆስለው በተያዙ ወገኖች አካል ላይ አሰቃቂ ድርጊት በመፈጸም ላይ ይገኛል። ከሰሞኑ በሴት ታጋዮች ላይ የተፈጸመውን አሰቃቂ ግድያ በተመለከተ ከዓለም አቀፍ የጦር ሕጉ አኳያ እንዴት ይታያል ስንል ምሁራንን አነጋግረናል። ይህም ሌላኛው መረጃችን ነው። ሰላም ጤና ስጥልን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር የድል መረጃ ወደምንመለከትበት ዜናችን እናምራለን። በአምባሰል ወረዳ ከአራት በላይ አውደ ውጊያዎች ተካሂደዋል። ጨፌ፣ ውጫሌ፣ ጭሳ፣ ውርጌሳ ከባድ ትንቅንቅ ሲካሄድ ውሏል። በቀጠናው ከግማሽ ቀን በላይ በዘለቀው አውደውጊያ ፋኖ የአገዛዙን የውጊያ ስነንቦና የሰበረ ድል ማስመዝገቡ ታውቋል። በአፋብሃ ምስራቅ አማራ ቀጠና መኔሊከዝ ልጅ ኢያሱ ኮር ስር የሚገኙት ከራምቦ ክፍለ ጦርና ከራሳሊ ክፍለ ጦር የተውጣጡ አሃዶች እንዲሁም የእጁ ክፍለ ጦርና ባለሽርጡ ክፍለ ጦር የተሰኙ የፋኖ ኃይሎች ዛሬ ጥቅምት ስምንት ከንጋት ጀምሮ በደቡብ ወሎና ሰሜን ወሎ ከጨፌ ጉጫሌ፣ ጭሳ፣ ውርጌሳ የደረሰ ሰፊ ቀጠናዎችን ያካለለ ውጊያ በማድረግ ላይ ናቸው። ይህ ዜና እስከጠናቀረበት እኩለ ቀን ድረስ ውጊያው የቀጠለ ሲሆን በተለይም የፋኖ ኃይሎች ውርጌሳ ላይ ባደረጉት ከባድ ትንቅንቅ የብልጽግና ጥምር ጦር ምሽግ በመስበር በርካታ ኃይሉን መደምሰስ መቻላቸውን ከግንባር የተገኘ መረጃ አረጋግጠዋል። የፋኖ ኃይሎች ከቀናት በፊት ስልታዊ ወታደራዊ ማፈግፈግ በማድረግ ለቀዋት የነበረችው ውርጌሳ ከተማን በአሁኑ ሰዓት ዳግም በቁጥጥራቸው ስር ማስገባታቸውንም የግንባር መረጃው አረጋግጠዋል። በሌላ በኩል በውጊያ ስትራቴጂክ ጠቀሜታው በሚታወቀው አምባሰል ወረዳ በፋኖና በብልጽግና ሰራዊት መካከል እልህ አስጨራሽ ውጊያ በመካሄድ ላይ ሲሆን፣ በውጊያው ገዢ መሬቶችን ቀድሞ የያዘው ፋኖ ወታደራዊ ብልጫ መውሰድ ችለዋል። በምስራቅ አማራ ቀጠና አምባሰል ወረዳ ማርዬ ጨፌ ኬንተሪ እና ጎልቦ በተባሉ ቀጠናዎች በተደረገ ውጊያ በርከት ያለ የብልጽግና ሰራዊት እንደተደመሰሰ የልጅያሱ ኮር የግንባር መረጃ ያሳያል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና መኔሊክ ዕዝ ስር የሚገኘው የልጅያ ሱኮር ተዋጊ ኃይሎች በተሳተፉበትና ለሰዓታት በዘለቀው በዚህ አውደ ውጊያ ፋኖ የገዥ መሬት ቁጥጥር ብልጫ ብቻ ሳይሆን የመዋጋት አቅሙንም ማሳየት ችሏል ተብሏል። በውጊያው የብልጽግና ጥምር ጦር ሙሉ አቅሙን እንደተጠቀመ የገለጸው የኮሩ የግንባር መረጃ መነሻቸውን ከኮምቦልቻና ከደሴ ከተማ ያደረጉ የስምንት መቶ አንደኛ ኮር የመከላከያ ሰራዊት አባላት በአየር ወለድ ኮማንዶ የመቶ ሰባተኛ ክፍለ ጦር ኮማንዶችና የደቡብ ወሎ ዞን ሚሊሻና አድማብተን አባላት የፋኖን ኃይል በከባድ መሳሪያ ሽፋን ለሰዓታት ቢዋጉም ከ20 በላይ የሰው ኃይል አጥተዋል ከ30 በላይ ምርኮ ተይዘዋል። በጀኔራል መድፍ በዙ ሀያ ሶስት ና ሞርተር እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ የተሰለፈው የብልጽግና ጥምር ጦር በፋኖ ኃይሎች ድል ተነስተዋል። የጠላትን የመዋጋት ስነልቦና የሰበረ የውጊያ ድል አስመዝግበናል ያለው ኮሩ በእጁ የገቡት ምርኮኞች ሰብአዊ ክብራቸውን ጠብቆ እንደያዘም አስታውቋል። አምባሰል ወረዳ በውጊያ ስትራቴጂካዊ አመችነቱ ይታወቃል። ላለፉት ሁለት ዓመታት የአምባሰል ተራሮች በአመዛኙ በፋኖ ቁጥጥር ስር ይገኛል። በሌላ የግንባር መረጃ የጎንደርና ወሎ አዋሳኝ ቀጠናዎችም በፋኖ ኃይሎች ቁጥጥር ስር ገብተዋል። በተለይም ጨጮሆ፣ ዘቢጥ፣ ገረገራና ፍላቄትን ጨምሮ ዙሪያውን የፋኖ ኃይሎች ነጻ ያወጡት ሲሆን በሰሞኑ ውጊያ ሳንቃ ዘቢጥና ዲባላን የመሳሰሉ ቦታዎች ነጻ መውጣታቸው ታውቋል። አርማስ ተመልካቾቻችን፣ በወሎ ቤት አማራ ቀጠና ያለውን ተጨማሪ የግንባር መረጃ ዘጋቢያችን ቀጥታ ከግንባር እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ እንደምን አላችሁ? ወደ ሰዓቱ የግንባር መረጃዎቻችን ስናመራ አጠቃላይ እንግዲህ በዛሬው ዕለት በተለያዩ ግንባሮች በተደረጉ አውደ ውጊያዎች ላይ ያተኮረ ይሆናል። እንግዲህ ከሰሞኑ በወሎ ቤት አማራ የተጀመረው ዘመቻ በሁሉም ግዛቶች ተጠናክሮ ቀጥሏል። በተለይም በወሎ ቤት አማራ በዘመቻ አባናደው የተገኙ ድሎች ከሰሞኑ በሌላ ዘመቻ ቀጥለው ነበረ። እንግዲህ ከሰሞኑ ደግሞ ረገብ ባለበትም ሁኔታ የአገዛዙ ጥምር ጦር እየተባለ የሚጠራው የሚያደርገው አሰቃቂ ግድያ፣ እንደዚሁም በንጹሐን ላይ ማሰቃየት በተሰዉ ፋኖዎች፣ እንደዚሁም ደግሞ በተማረኩ ፋኖዎች ላይ ያደረገው አሰቃቂ ተግባርን ተከትሎ በዛሬው ዕለት ሕዝባዊ በሆነ መልኩ በተለያዩ ቦታዎች ተጋድሎዎች እየተደረጉ ይገኛሉ። በሁሉም ቦታዎች ላይ ፍጥጫዎች አሉ። ቢሆንም በተለይም በሁለት ግንባሮች ማለትም በሰሜ ሰሜን ወሎ እና እንደዚሁም ደቡብ ወሎ መርሳ፣ ውርጌሳና ውጫሌ አካባቢ ከባድ ውጊያ ተደርጓል። ከጧቱ በጀመረው አውደ ውጊያ እንግዲህ ከባድ ድሎችን ፋኖ ተቀዳጅቷል። ከሰላሳ በላይ ምርኮኞችን በሁለት ሰዓታት ውስጥ ብቻ መያዝ ሲቻል ምርኮኞችን ወደ ፋኖ በተለመደው አግባብ እንግዲህ ያገዛዙ ሰራዊት አጸፋ ይመልሳሉ ብሎ ቢያስብም በእንክብካቤ በአሁኑ ሰዓት የተያዙበት ሁኔታ ነው ያለው። ከሀያ በላይ ደግሞ ሙትና ቁስለኛ ሆነዋል። ከሀያ በላይ ሙት፣ እንደዚሁም በርካታ ቁስለኞች ወደ ወልዲያና እንደዚሁም ደሴ ሆስፒታል በአሁኑ ሰዓት እየተመላለሱ ይገኛሉ። የፋኖ ኃይሎችም የወርጌሳን ምሽግ የደመሰሱ ሲሆን በጢሳ እንደዚሁም ውጫሌ አካባቢ ላይ በአሁኑ ሰዓትም በከባድ መሳሪያ የታጀበ ከባድ ተኩስ ያለ ሲሆን በርካታ ያገዛዙ ሰራዊትም ተደምስሷል። በአውደ ውጊያው እንግዲህ የተሳተፉት የልጅ እያሱ ኮር እንደዚሁም የእጁ ክፍለ ጦር የባለሽርጡ ክፍለ ጦር በጋራ በመሆን ከባድ ምት እያሳረፉበት ይገኛሉ። በተመሳሳይ በደቡብ ወሎ በተለይ ምዕራብ ወረዳዎች ሰሞኑን ከባድ እንቅስቃሴ ሲያደርጉት የነበሩት የራሳሊ ኮል በተለይም የአትሮንስ ብርጌድ እንደዚሁም የአርበኛ ደሳለኝ አለኝ ክፍለ ጦር የተውጣጡ ሻለቆች እንደዚሁ ከሁሉም ወረዳዎች የተውጣጡ ሻለቆች የሳጅን አደማሊ አባናደው ክፍለ ጦር የታጣ ሻለቃ በዛሬው ዕለት በከላላ ወረዳ በተለይ ቲርቲራ በተባለ አካባቢ ባከር በሚባል ቦታ ላይ በአሁኑ ሰዓትም ከባድ አውደውጊያ እየተደረገ ይገኛል። እንግዲህ አገዛዙ በጀኔራል መርፍ የታጀበ በሞርታር እንደዚሁም በከባድ መሳሪያዎች የታጀበው አውደውጊያ በአካባቢው እየተደረገ ሲሆን የፋኖ ኃይሎችን በርካታ ድል አግኝተዋል። እስካሁንም ከአስር በላይ ሙትና ቁስለኛ እንደዚሁም ከሰላሳ በላይ የግል የነፍሰ ወከፍ መሳሪያ ማግኘት ሲችሉ አገዛዙ ሰራዊት እንግዲህ በአሁኑ ሰዓት ወደ ከላላ እንደዚሁም ወደ አቅስታ ሆስፒታል ሙትና ቁስለኛውን እያመላለሰ ይገኛል። አውደ ውጊያው ይህ ዜና በተጠናቀረበትም ሰዓት በአሁኑ ሰዓትም በከባድ መሰረት አጅቦ እንደቀጠለ ነው። በዋርላ ደላንታ፣ እንደዚሁም አሁን በአሁኑ ሰዓትም በደላንታ በጋሸና ዙሪያ አካባቢ ላይ ከባድ የፋኖ ፍጥጫ አለ። በአካባቢው የሕዝባዊ ቁጣን በመነሳቱ ሕዝቡም የፋኖ ኃይሎችን እየተቀላቀለ ይገኛል። በዚህ ሰዓት በሁሉም የወሎ ቀጠናዎች በሁሉም አካባቢዎች ላይ እንግዲህ አውደውጊያ እየተደረገ ያለባቸው ቦታዎችም አሉ። ከባድ የሆነ መፋጠጥ ያለባቸው እንደዚሁም ካገዛው ሰራዊት ጋራ በደፈጣ በመጣባበቅ ላይ ያሉ ሲሆን በርካታ መንገዶችም በአሁኑ ሰዓት ተዘጋግተዋል። እንግዲህ አጠቃላይ በተለይም በወሎ ቤት አማራ ያለው ድባብ ይህንን ይመስላል። በሌሎች ቦታዎች ላይም ከባድ አውደውጊያዎች አሉ። ለተናቀሩት መረጃዎች ተስፋዬ ልሳን ነበርኩ ከትግሉ ሜዳ። ባለፉት 24 ሰዓታት ብቻ 20 የድሮን ጥቃት መፈጸሙ ታወቀ። የኢትዮጵያን አንጡረ ሀብት ለጦርነት ፖሊሲ ማስፈጸሚያው በማዋል ላይ የሚገኘው የብልጽግናው አገዛዝ ባለፉት 24 ሰዓታት ብቻ ሃያ የድሮን ጥቃቶችን ማድረሱ ታውቋል። እንደ መረብ ሚዲያ የግንባር መረጃ ትናንት ጥቅምት 7 በራያ ቆቦ ግንባር ብቻ ከ19 ጊዜ በላይ የድሮን ጥቃት ተፈጽመዋል። በሌላ የግንባር መረጃ ደግሞ የባህር ዳር ከተማ ሳተላይት ቀበሌ አካል በሆነችው ዳና ማርያም ላይ ረፋር ሶስት ሰዓት ላይ የድሮን ጥቃት መፈጸሙን ኢትዮ ፎከስ ኒውስ ዘግቧል። ዘገባው እንዳመላከተው በዚህ የድሮን ጥቃት እናትና ልጅ መገደላቸው ታውቋል። በቆቦ በተለይም ደጋማው የቆቦ ክፍልና የላስታ ቀጠናዎች እንዲሁም የእጁ ዙሪያ የተፈጸሙ የድሮን ጥቃቶች ዝርዝር ሰባዊ ጉዳቶች ይፋ እንዳልሆኑ ሆኖም ግን አብዛኞቹ ጥቃቶች በንጹሐን መኖሪያ ቤቶች፣ መሰረተ ልማቶች፣ ቤተ እምነቶች አካባቢ በተለይም ለጸበል የወጡ ንጹሐን የጥቃት ኢላማው ሳይሆኑ እንዳልቀረ ተጠቁመዋል። የብልጽግና አገዛዝ የድሮን ጥቃቶች የሚፈጽመው በዓለም አቀፍ አሸባሪዎች ወይም ድንበር ጥሰው በሚገቡ ወራሪዎች ላይ ሳይሆን ሰብላቸውን በሚሰበስቡ አርሶ አደሮች፣ ከፈጣሪያቸው ጋር ተገናኝተው በሚመለሱ ምዕመናን፣ በጸበል ቦታዎች፣ ለማህበረ ኢኮኖሚያዊ ጉዳይ በሚንቀሳቀሱ ተጓዦች፣ ነገን በተስፋ እየጠበቁ ትምህርት ገበታ ላይ በተገኙ ህጻናት ተማሪዎችና በአጠቃላይ የአማራ ሕዝብ ላይ ነው። ኢትዮጵያ ካላት ድሮኖች መካከል ሰባ በመቶዎቹ የተገዙት በአማራ ህዝብ ላይ ይፋዊ ጦርነት ከታወጀ ወዲህ እንደሆነ ወታደራዊ መረጃዎች ያሳያሉ። በድሃ ህዝብ ግብር ድሮን ገዝቶ የራሱን ህዝብ የሚጨፈጭፈው የብልጽግናው አገዛዝ በ24 ሰዓት ውስጥ 20 የድሮን ጥቃት በማድረስ የራሱን የጦር ወንጀል ሪካርድ ሰብረዋል። በዛው ልክ በርካታ ንጹሐንን መሰረተ ልማቶችን ደግሞ ማጥፋቱን ቀጥለዋል። ጣቢያችን አብይ አህመድ የጦርነት ፖሊሲ ባለቤት ናቸው በሚል ተደጋጋሚ ዘገባዎችን የሚሰራው እነዚህን እውነታዎች መነሻ በማድረግ ነው። የብልጽግናው አገዛዝ በጦር ወንጀል የሚጠየቅበት ጊዜ ሩቅ አይደለም ተባለ። የብልጽግናው አገዛዝ የፈጸማቸውና በመፈጸም ላይ ባላቸው የጦር ወንጀሎች የሚጠየቅበት ጊዜ ሩቅ እንዳልሆነ ምሁራን ተናገሩ። ከጣቢያችን ዘጋቢዎች ጋር ቆይታ ያደረጉት ምሁራን በአብይ አህመድ የሚመራው የብልጽግናው አገዛዝ በአማራ ህዝብ ላይ የጦር ወንጀል በመፈጸም ላይ እንደሆነ ተጨባጭ ማስረጃዎች አሉ። እነዚህን ማስረጃዎች በአግባቡ ማደራጀት ያስፈልጋል ብለዋል ምሁራኑ። ከሰሞኑ በተለያዩ የውጊያ ቀጠናዎች በሴት ፋኒቶች ላይ የተፈጸሙ ያሉ አሰቃቂ ግድያዎች ያገዛዙን ጦር ወንጀል በእጅጉ አክፍቶታል ብለዋል። በዘመናዊ ዓለም የጦርነት ታሪክ በውጊያ መሃል ቆስለው የሚያዙ ተዋጊዎች ሰብአዊ ክብራቸው እንዲጠበቅ ዓለም አቀፍ የጦርነት ሕጉ ያስገድዳል። በዓለም አቀፍ ሰብአዊነት ሕግና ሌሎች ዓለም አቀፍ ስምምነቶች መሰረት የትኛውም ወገን ትጥቅን መሰረት ባደረገ የአገር ውስጥ ግጭት የማድረካቸውን ታጣቂዎች ሰብአዊ ክብራቸውን በጠበቀ ሁኔታ የመያዝ ኃላፊነት እንዳለበት ይታወቃል። እንዲያም ሆኖ የጦር ወንጀለኛው የብልጽግና አገዛዝ ከሞት የከፋ በደል በየትኛውም የዓለማችን ጦርነት ባልታየ ሁኔታ ቆስለው ያለው በተያዙ ወገኖች አካል ላይ አሰቃቂ ድርጊት በመፈጸም ላይ ይገኛል፣ አንስተዋል። ጉዳዩ ከጦር ወንጀል የከፋ ነው ያሉት ምሁራኑ የጦር ወንጀልን ብያኔ ሲያስረዱ የአራተኛው ጄኔቫ ስምምነት አንቀጽ 147 የጦር ወንጀልን የሚተረጎምበትን ማብራሪያ አንስተዋል። በአንቀጹ ላይ እንደተመለከተው የጦር ወንጀል ሲባል በጦርነት ውስጥ የሚፈጸሙ ህገወጥ ግድያ፣ ማሰቃየት፣ አሊያም ኢሰባዊ አያያዝ፣ ይህም ማለት አካል ላይ አሊያም ጤና ላይ ጉዳት ማድረስ፣ ምርኮኞች እንዲዋጉ ማድረግ፣ መብታቸውን መንፈግ አሊያም ፍትህ መንፈግ፣ ሰዎችን ማገት፣ ንብረት ማውደምና መውረስ የጦር ወንጀል እንደሆነ መደንገጉን፣ እነዚህን ወንጀሎች የብልጽግና አገዛዝ በአማራ ህዝብ ላይ ባለፉት ሁለት ዓመታት በቀጠለው ጦርነት እንደፈጸማቸው አስረድተዋል። ከሰሞኑ እየተፈጸሙ ያሉ የጦር ወንጀሎች ደግሞ ለዓለም እንግዳ ክስተቶች ናቸው። ፍጹም አረመኔነት እንደሆኑም ገልጸዋል። የጦር ወንጀል አንድ ክፍለ ዘመን ያላስቆጠረ የቅርብ ጊዜ ጽንሰ ሀሳብ ቢሆንም ሕጉ ከጸደቀ ጊዜ ጀምሮ ጨቋኝ ገዢዎች ተጠያቂ ተደርገውበታል የሚሉት ምሁራኑ ጦርነትም ቢሆን ሕግ አለው ይላሉ። የተባበሩት መንግስታት ድርጅት የጦር ወንጀል ሲበይን በጦርነት ወቅት በተዋጊ ወታደሮች ወይንም በንጹሃን ዜጎች ላይ የሚፈጸም ከባድ ዓለም አቀፍ የሰብአዊ መብት ጥሰት ነው ይላል። ኢትዮጵያ የስምምነቱ አካል በመሆኗ በሀገሪቱ የሚፈጸሙ ማናቸውም የጦር ወንጀሎች በዓለም አቀፍ የጦር ወንጀል ፍርድ ቤት ጠያቂ ያደርጋል ያሉት ምሁራኑ የብልጽግናውን አገዛዝ የጦር ወንጀሎች በማስረጃ ደረጃ ሰንዶ መያዝ እንደሚገባ አስረድተዋል። በ1949 የጄኔቫው ስምምነት በጦርነት ወቅት መደረግ ስለሚገባቸው የሰብአዊ የመብት ጥበቃዎች በዝርዝር መለየቱን የሚጠቅሱት ምሁራኑ በተመሳሳይ የጦር ወንጀል በድርጊት ግልጽ በሆነ መንገድ ተዘርዝሮ መቅረቡን ያስረዳሉ። በዚህም አንደኛ ሆነ ተብሎ የሚፈጸም የሰዎች ግድያ፣ ሁለት በሰዎች ላይ የሚፈጸም ቶርቸር፣ ሰብአዊ ያልሆነ አያያዝ፣ ሶስት ሆነ ተብሎ የሚፈጸም የአካል ማጉደል ተግባር፣ አራት ከወታደራዊ ጥቅም ውጪ የሚፈጸም የመሰረተ ልማትና ንብረት ውድመት፣ አምስት የጦር ምርኮኛን አስገድዶ መዋጋት፣ በምርኮ የያዙትን መረሸን ስድስት ሰዎችን ለፖለቲካም ሆነ ለኢኮኖሚ ዓላማ ማገት ዋና ዋናዎቹ የጦር ወንጀል ሆነው የተባበሩት መንግስታት አባል ሀገራት አጽድቀውታል። ኢትዮጵያ ይህንን ስምምነት ከፈረሙ አባል ሀገራት አንዷ እንደመሆኗ እነዚህ የጦር ወንጀሎች በሙሉ በብልጽግናው አገዛዝ የተፈጸሙ በመሆኑ ተጠያቂነት እንዲመጣ ምሁራዊ ትግል ያስፈልጋል ብለዋል። አገዛዙ ከሰሞኑ የፈጸማቸውን የጦር ወንጀሎች ጨምሮ አጠቃላይ ወንጀሎቹ በጦር ወንጀለኝነቱ እንዲጠየቅ ከወዲሁ ማስረጃዎች ማደራጀት ለዚህም ኃላፊነት ወስዶ የሚሰራ አካል ሊኖር እንደሚገባ ጥሪያቸውን አቅርበዋል። በዓለም አቀፍ ብያኔዎች መሰረት በአማራ ሕዝብ ላይ በተከፈተው ጦርነት የብልጽግናው አገዛዝ የፖለቲካና ወታደራዊ ኃላፊዎች የጦር ወንጀለኞች ናቸው። ለዚህም በአደባባይ ተጠያቂ እንዲሆኑ ማድረግ የትግሉ ወሳኝ አካል ሊሆን ይገባል ብለዋል በሚስጥር የተያዘው ወታደራዊ ስብሰባ የጦርነት ፖሊሲ ባለቤቱ ብልጽግና ድንበር ተሻጋሪ ጦርነት በማዋለድ ላይ ነው። ጦርነቱን የሚመሩ ወታደራዊ አዛዦችና የጦርነቱ ፕሮፓጋንዳ ክንፍ የተባሉ ጀኔራሎች ጉዳዩን በማስፈጸም ላይ ይገኛሉ። ከሰሞኑ በአራት ኪሎ የተካሄደው ወታደራዊ ስብሰባ ከዚህ ዓላማ ጋር መያያዙን የሚጠቁም መረጃ ወጥተዋል። ወታደራዊ ስብሰባው በሁለት አውድ ይታያል። አንደኛው አብይ አህመድን ጨምሮ ጀኔራል ጻድቃን ገብረተንሳይና የአብይ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የተካተቱበት ስብሰባ ዓላማና ይዘትን ይመለከታል። ሁለተኛው ጠቅላይ ሚኒስትሩ ከራስ ገዟ ሶማሌላንድ ፕሬዚዳንት አብዲ ረህማን መሐመድ አብዲላሂ ጋር ያደረጉትን ስብሰባና የሶማሌላንድ ብሔራዊ ጦር አዛዥ ኒማን የሱፍ ከፊልድ ማርሻል ብርሃኑ ጁላ ጋር ያደረጉት ወታደራዊ ውይይት በሚስጥር ከመያዙ ጋር የተገናኘው ፖለቲካዊ ትርጉም ነው። እነዚህን ጉዳዮች ነጣጥሎም አጣምሮም ለመተንተን ወታደራዊ ምንጮችና የአፍሪካ ኢንተለጀንስን ዘገባ ዋቢ ማድረግ ይቻላል። ዘገባው ስብሰባው ከመጠናቀቁ አስቀድሞ የወጣ ሲሆን የአብይ አህመድ ውሳኔ የሚጠብቅ የወደብ ጉዳይ በአራት ኪሎ ቤተ መንግሥት በጥብቅ እየተመከረበት እንደሆነ አመላካች ነው። ፕሬዚዳንት አብዲ ረህማን የሁለት ቀናት የአራት ኪሎ ጉብኝትና ከዚያ ጋር ተያይዘው የተደረገው ውይይት በሚስጥር መያዙን የሚገልጸው የአፍሪካን ኢንተለጀንስ ዘገባ ምናልባትም የሁለቱ መሪዎች ያልተጠበቀ ግንኙነት የንግድና የትራንዚት ስምምነት መፈራረም ዓላማ ሊኖሩ ይችላል በማለት ገምተዋል። ስምምነቱ በርበራ ወደብን አቋርጦ ወደ ድንበር የሚያልፉ ሸቀጦችን የሚመለከቱ የጉምሩክ ጉዳዮች፣ ኢንሹራንስና የከባድ ተሽከርካሪዎች እንቅስቃሴ ፍቃድ ጋር የተያያዙ ቴክኒካዊ ጉዳዮችን እንደሚያቅፍ አትተዋል። አብዲ ረህማን ወደ አራት ኪሎ ባብይ ግብዣ ከማቅናታቸው አንድ ቀን አስቀድመው ዱባይ መቆየታቸውን ያስታወሰው ዘገባው የአራት ኪሎ ውይይታቸው ከተገመተው በተቃራኒ መሆኑንም ጠቁመዋል። በአብይ አህመድ በኩል ጦርነትን ኤክስፖርት ማድረግ በሚለው ስትራቴጂያቸው መሰረት በኢትዮጵያ ሶማሌ ጎዴ ዞን የሚገኘውን ኤርፖርት ወታደራዊ ቤዝ ለማድረግ ስራዎች እንደተጀመሩ መረጃዎች ያሳያሉ። በቤተ መንግስቱ በነበረው ስብሰባ ኢታማዦራቸው ብርሃኑ ጁላይ የተገኙበት አንደኛው ውይይት የሶማሌላንድ ብሔራዊ ጦር አዛዥ ኒማን የሱፍ በተገኙበት በአብይ ትዕዛዝ በኢትዮጵያ የሶማሌላንድ ወታደሮችን በብዛት በማሰልጠን ዙሪያ ያተኮረ ስለመሆኑ ምንጮች ጠቁመዋል። ይህ ቀደም ሲል ተጀምሮ በአንካራው ስምምነት ተቋርጦ የነበረ ወታደራዊ ትብብር ዳግም የተነሳው በተባበሩት አረብ ኤምሬቶች ፍላጎት እንደሆነ ነው የታወቀው። ከጀበል አሊ ወደብ ወደ ሶማሌላንድ በርበራ ወደብ የቀጥታ ጭነት አገልግሎት በማስጀመር የበርበራ ወደብን በቀጠናው ከሚገኙ ወደቦች ተመራጭ ለማድረግ እየሰራ ያለው ዲፒ ወርልድ ንብረትነቱ የተባበሩት አረብ ኤምሬቶች መሆኑን የሚያወሱት የጉዳዩ ተከታታዮች የኤምሬቶችን የወደብ ኤምፓየር ለማጠናከር ሶማሌላንድን በወታደራዊ ቁመና በማ ለማጠናከር ሀገራዊ ቁመና ማላበስ አስፈላጊ ሆኖ የተገኘ ከመሆኑ ጋር የተያዘ ስብሰባ ስለመሆኑ ምልከታቸውን አስቀምጠዋል። ወታደራዊ ምንጮችም ያረጋገጡት ጉዳይ የቀጠናው ወኪል የሆኑት አብይ አህመድ ከተባበሩት አረብ ኤምሬቶች የሚሰጠው የሎጂስቲክና የገንዘብ ድጋፍ የሶማሌላንድ ወታደሮች በኢትዮጵያ እየሰለጠኑ ስለመሆኑ ነው። ከሰሞኑ የቀይ ባህርን ደህንነት ለማጠናከር የሶማሌላንድ የመንና የጅቡቲ የባህር ጠረፍ ከፍተኛ አዛዦች በጅቡቲ ተገናኝተው ተወያዩ ከሚለው ዜና ጀርባ ያለው ፍላጎትም ኤርትራ ነጥሎ ከጨዋታ ውጪ ለማድረግ ያለመ ሳይሆን እንዳልቀረ ተመላክተዋል። ሶማሌላንድ የመንና ጅቡቲ ከሚጋሩት የባህር ጠረፍ በላይ ኤርትራ የባህር ጠረፉን የምትጋራ ቢሆንም ከዚህ ስብሰባ ውስጥ አልተካተተችም። የስብሰባው ዋና ዓላማ የጋራ ውሃዎችን በመጠበቅ የባህር ላይ ስጋቶችን በመከላከልና በቀጠና ውስጥ ያሉ ውጫዊ ጣልቃ ገብነቶችን በመቋቋም ዙሪያ በትብብር መስራት የሚል ስለመሆኑ ተዘግበዋል። ክቡራትና ክቡራን ቤተሰቦቻችን፣ ለእኩለ ቀን የተሰናዱት መረጃዎቻችን እየተከታተሏቸው ይመስሉ ነበር። አብራችሁን ስለቆያችሁ ልባይ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆነው በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር።